እባት ሆንማ ኑሮ እኔ እያለሁ ባለትዳር እንደሆነ እያወቀች እዚህ ቤት ዘግ ብላ አትመጣም ነበር። ሁሉንም ነገር ነግሬያታለሁ። ከቤት ላስወጣት ነበር አልኳት አላልኳትም? እንደምትማግጭብኝ ግን ነግሬያታለሁ። ከማን ጋር? እሱንም ማወቅ አለብኝ። አይ እኔ እንዲህ አላደረኩም። ጉዲ ሳይወጣ ከዚህ ቤት ልትወጪ። ጥሩ እንደዚህ አምሽተሽ አታውቅም። አዎ አምሽቼ አላውቅም ነበር። ከዚህ በኋላ ግን አመሻለሁ። ለምን ቤቱ ስለ አስተለል አባዬ እስከ ትወጡልኝ ድረስ ሁሌ ማምሽቼ ነው የምመጣው። ሜዳ ላይ ውደቂ የሚል ህግ አለ እንዴ? እና አጎ የሰው ቤት ውስጥ ግግም ብለሽ ተቀመጭ ይላል። ቆይ አታስቢም እንዴ ማሀይምሽ? አትስደበኝ፣ ካሌ እየሰደብኩሽ አይደለም፣ እየነገርኩሽ። እሺ አጨልጥቀኝ ከቻልክ ደግሞ እጅ ስራ አለኝ ደግሞ ቡና ታፍላለ። እሺ አባዬ፣ ምን ያርግልሽ ግን በምር የምንቀሳቀሰው በሹፌ ስንት ሰዓት ነው የሚገባው? አሁን ጥሩ ጊዜ ነው ማምሸት ጀምሮ ፎቶ ናሰ ይሄን ነገር እኔ ረዳቴና አንቺ ብቻ ነው የምናውቀው። ጥፍ ለእናትሽ ልጅ እንኳን ተፈሽ እንዳት። ነገሩን ብነግር ለህይወት ይወት ያደጋለ። የምን አደጋ? እኔም አንተም ችግር ውስጥ እንዳንገባ ለትንሽ ጊዜ ተው። ያሰበችው ነገር ተሳካላቲና አባባ ፊቱንም ነገሮችን እንዳታጠፋ እያለው ሲያለው የነበረው አባባ የልጁ የልጅቷን ጸባይ የቲናን ስለሚያውቅ። ዛሬ ግን አባባ ላይ አደጋ ደረሰባቸው። አባባ ሊታገት ችሏል ማለት ነው። እነዛም አጋች የተባሉት የቲና ሰዎች በገንዘብ የተገዙ ጋርዶች፣ ሹፌሩና እሱ ነው ሽማግሌውን ለማገት ችለዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራቸው የቻናል የቤተሰቦች እንኳን ወደስ ቻናል በሰላም መጣችሁ። ዛሬ ክፍል የግፈኛው ሚስትና የሰራተኛዋ ተውት ፍጥጫ ክፍል 38 ተለቀቀ። ወደ ክፍል 37 ስንመለስ እንግዲህ ስንመለስ ትሁት ማነች? ቲና አንገቷን አንቆ ሲጥ አድርጓት አልጋ ላይ ነበረ። እንዴ ጣላት፣ የምናቀው ካሊብ ገደላት ብለን በንዴትና በስሜት የሚነዳው ካሊብ ማለት ነው። ሚስቱ አብረን እንተኛ፣ አብረን እንኑ፣ እንትን እንበል እያለች መጠጡን ስለመረዘችው እሱም እንግዲህ እንደተኛው ምን አድርጋኝ ይሆን ፀንሳ እንዳይሆን እያለ ነበር ምክንያቱም በስካር ላይ ሆኖ ራሱን ሁሉ አያውቅምና እናም በዚህ የተነሳ ቲና የኔ ፍቅራ አብረን እንተኛ አብረን እንደር እያለችው ነበረ ይህን የሰማው የተናደደው ውጡልኝ እያለ አባትየውም በአንድ በኩል ነገሮችን ስላበላሽበት በጣም በኩርፊያ ላይ ይገኛሉ ካሊብና ሽማግሌው ማለት ነው በዚህም ጊዜ ውጭ ቢላትም ዳኔም እሱም አንወጣም ብለው ቤቱን ቁጭ ብለዋል። በሰው ቤት ውጡ ቢባሉ እንዴት እንደዛ አይነት ኢትዮጵያ ያለ እንደረሰው ምንም ፊልም ሆኖ ሳለ እናም ወደ ክፍል ሰላሳ ስምንት ስንመጣ ቲናን አንገቷን እንዳነቃት ትሞተች ብሎ እንዲቢነካት ኦክስጅን የላት ትንፋሽም የላት ና ይሄ የደነገጠው ካሊድ ሙታለች እያለ በቃ ወደ ትሁት ጋር ሄደ። ትሁትም ደግሞ ምንድን ነው በምትለው ጊዜ ሙታለች አንቀያ ነበር ይላል። እንዲህ ሳንገቷን ጠጋ ብላ እንደዘ ትተነፍሳለች እኮ አላትም ታች ትላለች ትሁቴ። ትሁትም ከዛ ነው እና ያዝና ሆስፒታል ነው ሰዲያ ብለው አንጠልጥለው በሁለት እጅና እግሯን ይዘው በሁለት ይዘዋት ይሄዳሉ። አትይዳሉ ይሄንን ይዘው ሄደው እንግዲህ ወደ ሆስፒታል ይጥሏታል። ዳንኤል መጥቶ ወደ ትሁት ጋር ሞታበትስ ቢሆን ግን እንዴት ነው እንትን የሚለው እያለ ነበረ። ሞታም ቢሆን ሞተች ነው እያለችው ነበረ ትሁትም። ማለት ነው አንተ ግን ለምንድን ነው የማትወጣው እንደማይገባ ብትለውም እኔ ግን ኤደን ዝቤት ከመጣች በፍጹም አልወጣም፣ ሚችን ቤት አለቅም እያለ ነው እንግዲህ። ለእሷም የተሰነዘረው ለአንተም እንዳይደርስ ፍራ ብትለውም በፍጹም አልፈራም። እኔ እኮ ግን አሁን አሁን ከፋ እንጂ እኔ ከሱ ጋራ ምንም ነገር ጸብ የለኝም። እኔ በጣም ነበር የምወደው እያለ ይላል። ራሱን ጻድቅ ለማድረግ አትሞክር ትለዋለች ትሆቴም ይሄንን እያለችው ሳለ እሱም ተነስቶ ይቺ አረመኔ ብሎ ራሱ ይሄዳል ማለት ነው። እሱም ምክንያቱም ኤደን ከእንትና ጋር ያላትን ቅርርብነት ያው ቀማኝ እያለ በንዴት ውስጥ ይገኛል። እሷም አልፈልግህም ሚስት ሄችናት ስላለችው ስላለችው እሱም አሁን በንዴት ውስጥ እየተመራ ነው ያለው። እሷ እንግዲህ አልጋዋ ላይ ሙሽራ መስላተኝታ ሽማግሌው ይመጣና ተነሽ፣ ውጭ ቢላትም ሽማግሌውም ሰው ሰበብ ለምን ታደርጊያለች? ለምን አወጡም ቢላትም አይ እወጣለሁ አሁን ደግሞ ራሴን እያዞረኝ ነው እያለች ነበር ሰበበኛ ትሆኛለች ቢላትም በጣም አሞኛል፣ ለምን በሰው ላይ እንትን ብትይ ቢላትም በፍጹም አትሰማምና፣ ቲና እንግዲህ ላይ ምን ብትል ጥሩ ነው የእኔ ፍቅር፣ አፈቅርሻለሁ፣ አብረን እንተኛ፣ አብረን እንደር ያለኝ ደግሞ እሱ ነው አለች። በፍጹም ይሄን አይልሽም ካል ቢላትም አይ ብሎኛል፣ በስካር ሁኖ ያለሽም ሁሉ እውነት አድርግሽ አትቀበኝ ይላል በስካርም ቢሆን ከልቡ ነው ያለኝ የልቡን አይረሳም እያለች ነበረ ስትለው የነበረችው እና ሜ ቲና ውሸት እንደቀጠለ ነው። ሽማግሌውም ቢላት አልሰማችም። ይሄም እንትን ዳንኤል መጥቶ እባክሽንም ቢላት እሷም ልትሰማ አልቻለችም ማለት ነው። አሁን ላይ እንደውም ከሰውየው ነው የምጀምረው እያለች ነው። ምንድን ነው ልታደርግ ያልሽውን እባክሽ ንገሪ ቢላት እኔ አልናገርም፣ እስካሁን የራረኩት ሁሉ ሊፈጸምልኝ አልቻለም። አሁን ግን ይፈጸምልኛል መንገርም ይሄም አንተ ስለሆንክ ነችንም እየተነፈስኩልህ እያለችው ነበረ እሱ መንገድ ይሄንን ምን ልታደርጊ ከሰውየው ነው ምጭ? ምን አደረገች ሰውየው እያላት ነበረ። ለዚህማ እሱ አታውቀውም፣ ልጁ ምንም የለው፣ አባትየው ግን ሁሉም ነገር በሱ ነው ያለው። ስለዚህ እሱን ማጥፋትና ማጥፋት አለብ፣ ብላ ቲና ጨካኛ ትፎክራለች። ዳንኤልም አሁንስ እንዲያው ቀንድ ያለው ሰይጣን ሆኖ ነው የለየልሽ እያላት ነበረ። እሱን ተወኛ አሁን የማደርገውን አደርጋለሁ በማለት ነበረ ትቷት። እሱም ተነስቶ አሁንማ የማንችል ሆንኩኝ እያለ ለመጻደቅ አትሞክርብኝ ትለዋለች። ተነስቶ ይሄዳል ማለት ነው። ዳኒም እሷም ያቀደችው ቅድ ስላቀደች ጋርዶችንም እየደወለች ትናገራለች። እናም ይህን እየተባባሉ አባዬም እንግዲህ ለብቻው ማንበብና ብቻውን መቀመጥ ስለሚወድ ከልጁም ጋር ያለው ቅሬታ እንደቀጠለ ነው። ካሊብ ነገሮችን ፈጥኖ ይህንን ስላደረገ ራሱ ተናዷል። አላንቋት ገደላት ብሎ በጣም ተናዶ ነበርና ነገሮችን በፍጥነት አታድርግ እያሉት ሲመክሩትም አንድ ስቴፕ ባይ ስቴፕ እየሄደ እያጠፋበት ስለነበረ አሁን ላይ ሽማግሌውን በኩርፊያ ላይ ይገኛል። ቲናም እንግዲህ ነገሮቿን ቀጥላለች ማለት ነው እሷም ከአጋቾች ጋር በመነጋገር የሰውዬውን ፎቶግራፍ እና ሁሉን ነገር ሰጥታ ብር ስጭኝ ይላታል። በስልክ አለው ላለው ብትለውም ካሽ ነው የምፈልገው፣ እጅ በእጅ ነው ይላታል። እሷም ስንት ነው ስትለው ካሽ ለጊዜው አራት መቶ ሺ ብር አምጭ ይላታል። እሷም ምንም ችግር የለ ብላ ያች ነው የሰጣትን ካሌ ብር አራት መቶ ሺ ብሯን ለነዛ ላጋቾቹ ለ ጋርዶች ትሰጠዋለች። ይሄ ነገር ደግሞ ከኔና ካንቺ ከሹፌሮች የናት ልጅ ቢሆን መወጣት የማትገኝ እኔ እንኳን ይሄ ነገር ቢታወቅ አንቺን አስይዤ እኔ መውጣበት መንገድ ይኖራል። ስለዚህ ለማንም ሰው ተንፍስ እንዳትይላት ፎቶውን ብቻ አምጪ ሲላት፣ ይሄው ብላ ፎቶውንም ትሰጠዋለች። አባባም እንግዲህ ሰሞኑን እያመሹ ቤቱ ስላስጠላቸው በልጆቹ ምክንያት በጣም እየደበራቸው ነው። ትሁቴና ካሌብ ቁጭ ብለው ቀረ እያሉ ስልኩን ቢደውሉም ስልኩ ዝግ ስለሆነ በጣም እየተጨነቁ ይገኛሉ። እራት ላቅርብ ብትልም ቀረ ካለወትሮ ምን ሆኖ ነው እያሉ በጭንቀት ውስጥ ይገኛሉ። ትሁትና ካሌብ ማለት ነው። እናም አባባ የራሳቸው ቦታ የሚያነቡበትም የሚቀመጡበትም አለ። ዳንኤል ሲያልፍ ያይወታል። በሚያየው ጊዜ ወደ እሱ ይሄዳል። ደግሞ ይህም ቦታ በምን አወቅከው ሲለው፣ አይ ሳልፍ እኮ አይቸው ነው ስለዚህ ለዛ ነው። ግን ለምንድን ነው ግን? እኮ ያለፈውን ነገር ብታስታውስ ታመሰግነኛለህ ይለዋል። አይ ማስታወስ አልፈልግም። ለምን? ምክንያቱም መጥፎ ነገሮችም ሊኖሩ ይችላሉ አለ። እንትን አልልም። ምን አድርገሃል ሲለውም አረ ጥሩ ነገር ነው ያን ነገር እንትን ብትል ታስታውስክ ታመሰግነኛለህ። ጥሩ ነገር ካርገህም ካየው አመሰግናለሁ መከባበርም ይመጣል፣ ይለዋል። እውነት ነው አባዬ ይላል። መጽሐፍ ከያዝክ እንደኔ ውዙ ጋንብብ ካልያዝክ ደግሞ ወክ አድርግ ይለዋል። እሺ በማለት ተነስቶ እሺ አባዬ በማለት ቤት ፈለክ ሲለው ነው እንጂ እየፈለኩ ነው። ጠንክራ ፈልግ ይለዋል። እሺ በማለት ይሄዳል ማለት ነው። ዳንኤል ውጦ ሲባሉም አልወጣም የሚሉት እየታገሉ ነው ያሉት። ወደ ቲና ጋር ስንመጣ ቲና እንግዲህ ያንን ጥቁር ሰውዬ በጣም የሚያስፈራ ማለት ነው ጋርዱን ታገኛለች። እናም ተውታ፣ ቲና ሰው አስገዳይዋ ማለት ነው ልጁን ስታገኘው በስነ ስርዓት ጨለማ ላይ ነው ታወራዋለች። ብሩን አምጪ ሲላት ስንት ነው ስትለው አራት መቶ ሀምሳ ሺ ይላል። እንዳያልበዛም ስትለው እንዳውም ትጨምሪያለሽ እያየን ብዬ ነው ይላታል። እሺ በማለት ሊሄድ ሲል ከፈለግሽ ብሎ ትቷት ሄደ። እሺ በማለት የሰው ነብስ ለማጥፋት ያንን ብር ትሰጠዋለች። ወይም ነው በስልኩ ልልክለት ስትልካሽ ነው ተመልሰሽ መጥተሽ በካሽ ነው የምቀበለው በሚል ሰዓት እሷ እሺ በቃ እያለች ነበረ። እንደውም ትጨምሪያለች ሲላት ኦኬ ያለች ማለት ነው። እንግዲህ ይህንም ብሎ ሲያበቃ ይሄዳል። ይላያሉ መታ ከዛው ካልጋው ላይ አሁንም ተኝታለች። እናም ካሊብ ይሄ መኝታዬ ወርሰሽ ቁጭ ብለሽ ቀረች በሚላትም ሰዓት በቃ ስነሳ እኮ ስለሚያዞረኝ ነው ብላ እያሳዘነች የሚያሳዝን ፊቷን ብታሳይ ውጭ እኔ ብትሞች እኔ ምን አገባኝ ይላታል። ካሊብም እሷም ግን ጭራሽ ያችን ሴት ወደሃታል? ትለዋለች ዲና። አዎ እሷማ፣ ጸበያዋ ሁለ ነገሯ፣ ስነ ስርዓቷ፣ መልኳ ሁለ ነገሯ ብቻት፣ እሷማ ዱርዬ ነች። ምክንያቱም ዱርዬ ባትሆን እኔ ሚስት ቤት እያለሁኝ አትመጣም ነበር፣ እኔ ተቀምጬ እያለኝ ነበር። የምን ሚስት አንቺ ነሽ እንጂ በትዳር ላይ ስትማግጬ የነበር ሲላ ድንግጥ ትላለች። እኔ እኔ አላደረግኩም ብላ፣ ያንቀጠቅጣታል፣ ያንዘረዝራታል። የዚህ ጊዜ ሲነገራት እውነት አውቆ ይሆን እውነትም ብሎ ይሆን እያለች በድንጋጤ ውስጥ ትገኛለች። ሁሉንም ነገር ነገር ሳይብስብሽ ውጪ፣ ሁሉንም ነገር ሳልዘረግፈው እያላት ነበር። ይሄን እንኳን ሲሏቸው ፍጹም ሊገባቸው አልቻሉም ማለት ነው፣ ዳኔና ቲና ማለት ነው። አሁንም ይሄን በሚላት ሰዓት እንዴት እውነት አውቆ ነው የኔንና ዳንኤልን ወንድምና እህት አለመሆናችንን ውሽማ መሆኔን አውቆ ነው? ወይኔ ጉዴ! ያዙ፣ ይልቀቁኝ እያለች ነበረ። ታማ እንግዲህ ቲና ማለት ነው። አሁን ላይ ሽማግሌው ደግሞ እያመሼ እዛው ቁጭ ብሎ አምሽቶ ይመጣል ማለት ነው። የዚ ጊዜ ከቲና ትሁቴና ካሊ በጭንቀት ውስጥ ይገኛሉ ቀር እያሉ ስልኩም ሲሞከርለት አይመጣም። በመጨረሻ ድንግጥ ብለው ሁለቱም ቁጭ ብለው ሲመጣ በሩን ሲከፍተው አባዬ በጣም እኮ አመሸህ፣ ምን ሆነህ ነው ካለወትሮ ሲል ቤቱ አስጠላኝ፣ ቤቷ አስጠላኝ። ስለዚህ ጥርግ ብላችሁ ሁላችሁም ውጡና ቤቴን ብቻ ይልቀመጥለት ወይም እናንተ ተቀመጡበት፣ እኔ ልውጣ እያለ ነበር በዚህም ጊዜ ካሊብ አባዬ በሚለውም ሰዓት ካሊብ ነገሮችን ስላበላሸ አባትየው አሁን ላይ በኩርፊያ ይገኛል። ካሊብን ማለት ነው። ካሊብን አኩርፎታል። አሁን ላይ አባባ እንግዲህ ጭንቀት ውስጥ ለገባት እራት ላቅርብል ብትለውም አልፈልግም በማለት ዝምቱ ሆቴንም ይላታል እሱም እንግዲህ አባይ ያለበት ሁኔታ እንደዚህ እኮ አምሽቶም ጠጥቶም ነው መሰል የመጣው እያሉ ልረፍ ብለው ሽማግሌውም ሂደው እየተኛሉ ማለት ነው። የሁለተኛውም ቀን ተነስተው እንደዚሁ አመሽ እያሉ እየደወሉለትም ስልኩም ኦፍ ነው አይሰራም። ያው ስልካቸው እንዳይደውሉበት ኦፍ አድርገው ነው የሚንቀሳቀሱት። እንግዲህ የምታስገድለው ቲና ማለት ነው ቀጠሯዋን ሁሉንም ነገር ጨርሳለች። አታ የምትወደው ዳንኤልንም ቢጠይቃት እባክሽን ቢላትም እሷ ግን ብሮ ልትሰጥ ከነሱ ጋር ለመነጋገር የተኛች መስላ ወይኔ ጉዴ ትራሱን እኔ ራሱ ያለች መስሎኝ ትራሱን አድርጋ ድርድር አድርጋ የተኛች መስላ ተውቴ ውሃ ደግሞ ተኝታ ቀረች ብላ ምግብ እየሰራ ይላን ነው እሱ መጥቶ አታኝ ተኝተሽ ቀረሽ፣ በሰላም ነው ይላታል። ዳንኤል እንዲህ ሲያይ ተራሱን ድርድራ ነው የሄደችው። በዚህም ጊዜ እንግዲህ ትሁትን ምግብ እየሰራችላት ነው። ቶሎ ዙራ ሰው ሳያያት መታለይ አታቀኝ ማለ ነው። ግን የት ልጅ ነው እንደዚያ አድርግሽ? ያላየሁሽ እንዳይመስልሽ ተኝቼ ትለዋለች። አሁንም ልዋሽ ነው እንደዚያ አድርግ ሲል አሁና፣ ታዲያ ደግሞ በዛን ጊዜ ቢያውቁ ምን እንትን ልል ነው። ስለዚህ ሲሆን ነው ሁሉንም ነገር መጨረሻ ላይ የምትን የምነግርክ ትለዋለች። በዚህም ጊዜ ዳንኤል ጥሩ ሰው ለመምሰል ብትሞክርም ትሁቴን ምግብ ሰራሽ ልኛ፣ አመሰግናለሁ ምናምን እያለች አይ ስለታመምሽ ነው ይህን ያህል ተወጃታለች፣ እንደ እያላት ነበረ። ዳንኤልም ስለታመመች ነው ለታመመ ሰው እያለች ነበርና እሷ ግን ያቀደችውን አቅዳ ማለት ነው እንግዲህ ጋርዶች ጋር ተደዋውላ፣ ሽማግሌው ሲመጣ ካለ ወትሮውም ስላመሸ ሁለተኛ ቀን ደጋገመው እያሉ ይመጣል እያሉ ስልኩ በሚደወል ሰዓት አይሰራም እንግዲህ ጋርዶች ከመንገድ ላይ ጠብቀውት እጅ ከፈንጂ ይዘው ሽማግሌውን እዛው ላይ ጥለውት ነው ያለቀው። ቀጣይ ክፍል የምናይ ይሆናል። ቲና ሽማግሌው መሞት የለበትም እንላለን ተመልካቾች፣ እሱ አይሞትም። ቲና ግን የእጇን ታገኛለ። ይህን ያበላሸው ደግሞ ካሌብ ነው። ፈጥኖ እያበላሽ ፊቱንም ሽማግሌው ፈርተዋል። አይተኙልንም። ውጭ ቢወጡ በጥበብ ነው እያሉት ነበርና ካሊብ ስላበላሸው አሁን ላይ በሽማግሌው ላይ ጉዳት ደርሷል ማለት ነው። ሽማግሌው ታግተዋል። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ባይ ባይ።